አሁን የማሳያችሁ ደግሞ ግዛብ ዋያል ደጅሽ ምነው ታመመ ልጅሽ የተባለለትን እጽዋት ነው የማሳያችሁ። ይህች እጽ ስሟ እፀ ስላሴ ትባላለች። በጣም ዛሬ የሚደነቁ እውቀቶች ነበሩ አሉ፣ ጨርሶም አልጠፉ። ግን እነዛ አሁን እነሱ መድኃኒት ሲቀመሙ ፋርማሲ ይሉታል፣ ፋርማሲቲካል እውቀት ነው። የእኛን ግን ምን ይሉታል? ስር በጣሽ፣ ቅጠል በጣሽ፣ መተተኛ፣ ደብተራ ምናምን ብለው አስጠልተውታል።

ካንሰር ጨምሮ ለበርካታ በሽታዎች ፈውስ የምትሆን እጽዋቱን ላስተዋውቃችሁ ወደድኩ። በሳይንሱም ዓለም የሚኖሩ ብዙዎችን እጽዋት ይፈልጓታል። የሰው ጥላ የምትፈራ አይናፋሯ ተክል የሰው ነገር ይሏታል። ሲኖኳትም የተለየ ባህሪን ታሳያለች። ለምን አገልግሎት እንደምትውል ጥቅሟን ጨምረው ከዚህ ካለችበት ገዳም ድረስ ተጉዤ ይዤላችሁ ቀርብ ያለውና እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ ጠይቃለሁ። ላይክ እና ሰብስክራይብ ሸርም በማድረግ ቤተሰባዊ ኃላፊነታችሁን ትወጡ ዘንድ አሳስባለሁ። በተለያዩ ቦታዎች በማድርገው ጉዞ በርካታ አስደሳች፣ አስደማሚ እና አስደናቂ ነገሮችን እንመለከታለሁ። በኢትዮጵያ ውስጥ የሚገኙ እጅግ በርካታ ማዕድናት እንዲሁም ከሌሎች አካባቢ የማይበቅሉ ለፈውስ የሚሆኑ እጽዋቶች በተለያዩ የኢትዮጵያ ክፍሎችም ይገኛሉ። ታዲያ እኒህ ውብና ድንቅ የሆኑ የተፈጥሮ ገጸ በረከቶች ከተወሰኑ አመታት ወዲህ ለጥቅም ሲውሉ አናያቸውም። እንደሚታወቀው ዓለማችን በዋናነት ለምግብና ለመድኃኒት ግብዓቶች የምታገኘው በመሰረታዊነት ከእጽዋት ተክል እንደሆነ ይታወቃል። በየፋርማሲ ቤቶችና ሆስፒታሎች የሚሸጡ መድኃኒቶች ግብዓት እጽዋቶች እንደሆኑ ሙን ነው። በእጽዋቶች ላይ ያለውን ኃይልና ብርታት የተረዱ ሰዎች ይህንን በተገቢው መልኩ አሳድገው ይጠቀሙበታል። አሁን ዓለም ላይ ካሉ በርካታ ፈዋሽ መድኃኒቶች መነሻ 50% የሚሆኑት ቀደምት አባቶቻችን ዘንድ ሲገለገሉባቸው ከነበሩት ባህላዊ ሕክምና በመነሳት እንደሆነ አንድ ጥናት ያሳያል። በኢትዮጵያውያን ሊቃውንቶች ቅድመ አያቶቻችን በዛን ዘመን በነበሩበት ወቅት ለሕመማቸው ማስታገሻ ለቁስሎቻቸውን ማድረጊያ ከተለያዩ እፅዋቶች በመጠቀም ይፈወሱ ይፈውሱም ነበር። የተጨናነቀን አእምሮ ለማረጋጋት ቁስሎችን ለማድረግ ተዛማጅ በሽታዎችን ለመግታት ጹኑ የሆኑ ለማህበረሰቡ ጠንቅ የሆኑ በሽታዎችን ሁሉ በመፈወስ እና ሴሎችን ለማነቃቃት ጭምር በርካታ ኃይል ያላቸው እጽዋቶችን ይጠቀሙ ነበር። በአገራችን ኢትዮጵያ በጥንት አባቶቻችን የተቀመረ እጸ ደብዳቤ የሚባል ለእያንዳንዱ በሽታ ምን እጽዋት መጠቀም እንደሚኖርብን በሰፊው የሚገልጽ በአገር ውስጥም ሆነ በውጭ የሚፈልቅ አንድ ጥንታዊ የብራና መጽሐፍ አለ። ታዲያ ይህ ድንቅ መጽሐፍ በሰውኛ አረዳድ ተቀምሮ የተጻፈ እንዳልሆነ ነገር አዋቂ ሚስጥር ጠንቃቂዎች በአጽንኦት ይናገራሉ። መቼስ እኛ ኢትዮጵያውያን አልተጠቀምንበትም እንጂ በዚች ሀገር ያልተሰጠን አንጡራ ሀብት የለም። ለመሬት የሚማርክ የምድር አቀማመጥ፣ ውብና አስደናቂ የተፈጥሮ ገጽታ፣ እጅግ የከበሩና የተለዩ ማዕድናት ታቅፈን እንኖራለን። እድሜና ጤና ይስጠን እንጂ እንገልጣቸዋለን። በጉዞ ወቅት በአንድ ጥንታዊ ገዳም ሰሞኑን ካጋጠሙኝ አንድ ድንቅና ታምራዊ እጽዋት ካንሰርን ጨምሮ ከ15 በላይ ህመሞችን መፈወስ የሚችል ድንቅ፣ የሰውን አሻራ የምትፈራና የምትሸሽ አይናፋር እጽዋት ከጣና ገዳማት በአንዱ ደሴት ጥንታዊ ገዳም ሰሞኑን ጎብኝቼ እጅግ በጣም ተደንቄ ነበረም። ሊቃውንቱ እጅግ በጣም ከሚፈልጓት እጽዋት ዋናዋ ስትሆን እጮች ደግሞ ለሕክምና አገልግሎት መልካም መድሩን የሚያስሱላት በእጅጉ ከሚፈልጓት ተክል አንዷና ዋናዋ ነች። በተለይ በምርምር ስራ ላይ ላላችሁ ለሀገርም ለራስም የሚበጅ እጅግ ጠቃሚ መረጃ ነውና በአጽንኦት ትከታተሉ ዘንድ ጋብዣችኋለሁም። የቤተ ክርስቲያን ሊቃውንቶች እችን እጽ ለመፈለግ ቆላ ወርደው በረሃ ገብተው አቀበት ቁልቁሎቱን ፀሐይና ውርጩን እየተፈራረቀባቸው በአጽንዖት በየጫካው ያሰሷታል። ሊቃውንቱ የየራሳቸው ስያሜ ቢሰጧትም የሰው ነገር አይናፋሯ፣ ተክል ስሜተ ስስ እያሉም ይጠሯታል። በዘመናዊው ዓለም አጠራር በጥቂት ቦታዎች የምትገኘው ውድዋ እጽዋት ይሏታል። ካላት ጥቅምና ከምታበረክተው መፍትሄ አንጻር ብዙዋት አጥኞች ትወደዳለች። እንደ ልብ የማትገኘው እጽዋት ሶስት አይነት ስቶን ተሽሚኖት እየተባለች በዘመናዊ ማጠራር ትጠራለች። እኔም ለስራ ወደ ጣና ገዳማ ታመርጬ ባለውበት ወቅት ከአምስት አይነት የህክምና አገልግሎት በላይ ለመድኃኒትነት የምትውለው ከአባቶቻችን ሲወርድ ሲዋረድ የመጣች አንድ ድንቅ ዙዋት ተመልከት ብለው አንድ አባት በዚህ ውደስ የቱዳለው እጽዋቶች ወደምትገኝበት አንድ አካባቢ ወሰዱኝ። ታዲያ እጽዋቷ ወደምትገኝበት አካባቢ ካመራም በኋላ በአይነት ሶስት የሆኑ እኒ እጽዋቶችን አንደኛው እጅግ መግነጫ ኃይል ያለው ቅጠሎቹን በማድረግ አንዳንዴ በመፍጨት ለእንቅልፍ መዛባት፣ ለእባብ ንክሻ፣ ለቁስል የፊስቱላ በሽታን በማከም የግርጣት በሽታዎች በተገቢ መልኩ ልትፈውስ የምትችል እጽዋት እንደሆነች በአጽንኦት አስረዱኝ። ይህ ብቻ አይደለም ጥቅሙ ለአራርጅክ በሽታ ለሆድ ለኩንታሮት፣ የአፍንጫ ደም መፍሰስ ከባድ የወር አበባ የሚመጣበት የሚመጣን ህመም የማስታገስ እንዲሁም በሰውነት ውስጥ ያሉትን ሆርሞኖች ሚዛን ለመጠበቅ እንደሚያገለግል ሊቃውንቱ ይናገራሉ። ከቅርብ ጊዜ ወዲህ ፍሎር ፍላወር አውራ የተባለው ዓለም አቀፋዊ ድረገጽ ይህ የኢትዮጵያውያን ሊቃውንት ለመድኃኒትነት የሚጠቀሙበት እጅግ ተፈላጊ እፅዋት እውቅና በመስጠት አረጋግጦታል። በዚህ ጉዳይ በሳይንሱ በመራቀቅ ለራስም ለሀገርም የሚጠቅም መልካም ስራ ለመስራት ቅን ልቡና ላለው ሰው ሙሉ መረጃ መስጠት ይቻላል። አንድ ታምራዊ የሆነች ሳይንቲፊክ ኔም አላት፣ ነገር ግን በእኛ አካባቢ የሰው ነገር ትባላለች። የሰው ነገር በጣም የምትገርም እጽዋት ናት። እች እጽዋት ተመልከቱ፣ ሲነኳት ትሰበሰባለች። እንደምታዩት እንደምታዩት፣ ላሳያችሁ። ሲነኳት በጣም በሚገርም ሁኔታ እራሷን ትደብቃለች። እንደምታዩት፣ ይኸው፣ እንደምታያት፣ ይኸው፣ እንደምታያት ነው። እጅግ በጣም ግሩም ነው። ስትነካ፣ ይኸው፣ እራሷን ትደብቃለች። ሰምቻለች በሳይንሱ ዓለም በጣም ከምትፈልግ እጽዋት እንደሆነች በተለያየ አጋጣሚ ሰምቻለሁ። እህ በጣም ነው በጣም ትግርም ነው። እና የሰው ነገር ይባላል ያው እርግጥ ከታሪኩ ጋር የሚገናኝ ብዙ ነገር ቢባልም፣ ግን የሰው ቆዳ ሲነካት፣ የሰው አካል ሲነካት እንደምታዩት ነው። ረር ነው የሚሉት ቁምትር ነው የሚሉት በጣም ከሚፈለጉ እጽዋቶች በተለይ እነዚህ የጥበብ ሰዎች የሚፈልጓቸው ጥበቦች ናቸው ከሚፈልጓቸው እጽዋትና በርግጥ ሶስት አይነት ናት የበረሃም ትባላለች እዚህ አካባቢ የሚበቅሉ ደሞ አሉ። ይሄው በጣም በሚገመት ገር ሁኔታ ራሷን ነው የምትደብቀው። ያያችሁ ነው ስትነካ ያት ስትነካ በቃ ታፍራለች። ታፍራለች ጋር እንግራ እንደምታዩት ነው። ያየው ስትነካ ያየው በጣም በሚገር ሁኔታ ራሷን ትሰበስባለች። እንደምታዩት ያየው

ራሱ ትመልሳለች። እጅግ በጣም ድንቅራ፣ በጣም ለብዙ ብዙ መድኃኒትነት ያገለግሏታል። ብዙ ጥበብ አላት። እዚህ በቤተ ክርስቲያን ሊቀውንት ዘንድ በጣም ከሚፈለጉ ጽዋቶች አንድ እና ዋናው እቺ የሰው ነገር የምትባለው። ይሄ ሳይንቲፊክ ስማ ደግሞ አላት ትጠራ። ይሄን ልጅ ነው እንግዲህ የነቀዋቸውን እዩ ተመልከቱ። እጅግ በጣም ምናልባትም ትጠራ። አዎ በጣም ልዩ ነው። በጣም በምታያቸው ሁሉ ምራታቸውን ጥብቀዋል። ሸሽጓ ሰው ነገር እንግዲህ ለምን ምን አገልግሎት ይውላሉ የሚለውን ደግሞ ልቃውን ተናናገረና ከነሱ ጋር ሰብካ ተያታቸው እንዲቀርብ ይሆናል። በጣም ልዩ ልዩ በጣም ድንቅ እጽዋት ናት። ይሄ ነገር ደምታ ነው። ወደዚህ አካባቢ ስለጡ ለታና ገደማ ስለጡ ጅን እንትን ጠይቁ ይነግሯቸዋል። እና በጣም ዛሬ የሚደለቁ እውቀቶች ነበሩ አሉ፣ ጨርሶም አልጠፉ። ግን እነዛ አሁን እነሱ መድኃኒት ሲቀምሙ ፋርማሲ ይሉታል። ፋርማሲቲ ካሉ ቀዝ ነው። የእኛን ግን ምን ይሉታል? ስር በጣሽ፣ ቅጠል በጣሽ፣ መተተኛ፣ ደብተራ ምናምን ብለው አስጠልተውታል። እንደው እየተባለ ነው አሁን ያለው በግዕዝ ድርሳናት ያለው ዝም ብሎ የቅዱሳን ገድላት ብቻ ነው ብሎ ሌላ የማይመለከተው ሰው እንዳያየው አድርገውታል። በግዝ ድርሳናት ግን ያለው የቅዱሳን ገድል ብቻ አይደለም፣ የቅዱሳን ተጋር ነው ብቻ አይደለም። በጣም ብዙ ብዙ ብዙ ነገሮች አይደለም እንደ ሌላው እንት ታለው ወደ 28 ሀገሮች ወደ 28 ዩኒቨርሲቲዎች የኢትዮጵያ ጥናት ተቋም አለ ኢትዮጵያን ስተዲስ አለ የሚያጠኑት ግዙ ነው። አዲስ የኬንያ ጥናት ተቋም የሚባል ምዕራባውያን ዘንድ የለም። የሶማሊያ የለም። የሱዳን የለም። የላቸውማ ለምንድን ነው ኢትዮጵያን የሚያጠኑት? የእኛ መጽሐፍ እኛን እያስጣሉ እነሱ ግን ያጠኗቸዋል። እና እየሆነ ያለው ምንድነው? እነሱ የኛን ይጠቀማሉ፣ እኛ ግን አስጥለው ትኩረት እንዳይሰጠው ያሉት ነገሮች፣ ራሱ ሩቅነትም አለ፣ ብዙ ነገሮች አሉ። በእርግጥ ችግርም አለ። የኛ መጽሐፍ ከኛ ይልቅ ለፈረንጆች ምቹ ናቸው በእውነቱ ብዙዎቹ፣ ሁሉንም ማለት አይደለም። ፈረንጅ ሲሄድ ብዙ ጊዜ እኛ ሰው ወለል ወከክ አድርጎ ጓዳን ሁሉ ነው የሚያሳዩ። ፈረንጅ ክፉ አይመስለው ሁሉም ፈረንጅ ክፉ አይደለም፣ ግን መሰሪዎች ግን እዛ ነው ያሉት። አሁን የሚያባሉን እነማን ናቸው? እና የኛ መጻሕፍት ለኛም ብዙ ሩቅነት አላቸው። ግን ዞሮ ዞሮ አንዱ እኛ ውስጥ ያሉ እውቀቶች ተዳፍነዋል፣ እንዲዳፍኑም ተሰጥቷል በውነቱ።